እንዴት ሆኖ ነው ሰው የሚመጣ? እንጂ እንዴ ህ ዳምጠው አረጋን እንዴት በለ ሰጣታለ አንተ እንዴት ተልቀን እንዳልሆነ አርጎት እንዴ ያርጎ ጥሎት ሄደ። ሰው ምን የሚያግዘኝ ሰው አንተ ምንድን ነው ነገር ዳምስብግት ምን ሰው አለ ባካባቢው እና ሲሞት ዝም ብዬ ልይ

እና እንግዲህ ከተናገሪ ያ ዝም ብለሽ አታስቢውም። ካለታ ለወራ ነው ብታዳምጠኝ ምን ችግር አለው? ያረባ ወሬ ይሆናል። ነው ማን ነው እኮ ነው ወሬ ያስሽ መስሎኛል። ማነው ደግሞ ይሄን ያለሽ ማነው? የቀደደብሽ ወሬኛ መንደር

መስገን ሰላም አድራችኋል። ዳሩ መስገን ተናገር። ከየደ ያር መስገን ደህና ናቸው። ያር መስገን ኖረህ። ኧረ ተቀምጥ ተቀምጥ፣ እዚያ ላይ ሆናለሁ። ኧረ ተቀምጥ። እንደው የምሰማው ነገር እውነት ነው የተባለው ነገር እዚያ ሰው እጅ ጋር ተገናኝታችሁ ውሏል። ሰማህ? አዎ ሰማህ እንጂ ጫፍ ጫፉን። አዎ ተገናኘን መጣ ዘመጣ ምን ምን። ሰይጣን ምን ሰይጣን አገናኛችሁ ነው? በሰላም ይፈታል ብለን እኛ እንውድቅ እንነሳለን፣ ሽማግሌ ፍለጋ አቋራጭ። እናንተ ተገናኝታችኋል?

አሁን እንዴት አባቴ አርገን አሁን ማስማማችሁ? እሱም ነው በቃ አስማማት። እንደገና መጣህብን። መች ተጀመረና ገና፣ ይሄ እኮ አልተጀመረም። ይሄ እኮ ገና ጅምር እኮ ነው እ ከዚህ በላይ ምን ልታረግ? ያልሞተ ነፍስ ያልጠፋ ነድድ ብነሳ አረገው ነው ገና። እንዴ በቀለ አያሊ አተ እንዴው ልኬ ኑር እንጂ ወንድም ሲመክረማ እሺ ብለህ ተቀበል እንጂ ወ ምን ሆናል። ታግሻለሁ እኮ ብዙ ጊዜ ቤቴን እንዲያርጎ ዝም ምን ይያይ ነበርስ ደግ ደግ ትመልስልኛለህ ብዬ አንተ ዘንድ ባክኝ የመጣሁኝ። እንዴት ያለ ንግግር ነው የምትናገር? ያደረከው ነገር ደግ ሆኖ ነው እንደዚህ የምትመልስልኝ? እንዴው ያንተ ወስ ያንተ እቺ ሰብ ግን አታሳዝንህ? ስትርገበገብ እጇን ስታርገበገብ ስታያት እንዴ አታሳዝንህ? አለሷ አብይ ነው ደምጦ ሊደፈር በማንም እንት ልነካ እኔ በልቶ እጀሌው እንጂ ምን ማረግ ነኝ